ዲቪ 2027 ምዝገባ ተጠናቆ አልቋል፣ በውስጥ መስመር ብዙ ሰዎች ተመዝግበዋል፣ ምዝገባው ደግሞ ለኢትዮጵያውያን ይፋ ሳይሆን ተጠናቋል ማለት ነው የሚሉ መረጃዎች በጣም እየሰፉ ይገኛሉ። ዲቪ 2027 ብዙ አይነት ነገር ብዙ አዳዲስ ነገሮችን ጨምሯል፣ ብዙ አዳዲስ ነገሮችን አምጥቷል። በዚህ ቪዲዮ ሁሉንም ነግራችኋለሁ። ነገር ግን እየተባለ ያለው ዲቪ 2027 የምር ተጠናቋል አብቅቷል ከዚህ በኋላ መመዝገብ አንችልም። በውስጥ መስመርስ ውስጥ ተመዝግቧል በውስጥ መስመር አልቋል፣ ተመዝግቧል የሚባለው ነገር ምን አል እውነት ነው? ዲቪ 2027 ስም ምን ያስፈልጋል? ምን አዳዲስ ነገሮችን ጨምሯል? ለምንድ ነው ዲቪ 2027 እስካሁኗ ደቂቃ ድረስ የቆየው? ምን የተለየ ነገር አምጥቶ ነው እስከዛሬ የቆየው? ድሮ ድሮ ዲቪ ኦክቶበር 4 እስከ 9 ባሉ ቀናቶች ይጀምርና ኖቬምበር 4 እና 5 እስከ ዘጠኝ ባሉበት ቀናቶች እያልቅ ነበር። የዘንድሮ ዲቪ 2027 ግን እስካሁኗ ደቂቃ ድረስ ምዝገባው አልተጀመረም። አንዳንድ ወሬዎች ደግሞ ምዝገባው ተጠናቆ አልቋል፣ ማንም ሰው ከዚህ በኋላ መመዝገብ አይችልም፣ የዘንድሮ ዲቪ 2027 ተጠናቋል የሚሉ መረጃዎች እየሰፉ ይገኛሉ። በዚህ ቪዲዮ ሁሉንም ብትንትን አድርገን እያወራን እንቀጥላለን ማለት ነው። እንግዲህ ስለ ዲቪ ስሰራላችሁ ይሄ ሁለተኛ ወይ ሶስተኛ ቪዲዮ ይመስለኛል። እንግዲህ በዚህ ቪዲዮ ላይ ደግሞ ምን አዳዲስ ነገሮች አሉ የሚለው ነገር በዚህ ቪዲዮ እናያለን። ምን ምን ይዘን እንጠብቅ የሚለውን ጥያቄ በዚህ ቪዲዮ አብራራላችኋለሁ ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ። ለእናንተ ይጠቅማልና ይበጃል ብዬ የማሰባቸውን ቪዲዮዎች ይዤላችሁ ከቻሳ እያልኩኝ እገኛለሁ ማለት ነው። ስለዚህ ይህንን ቻናል ሰብስክራይብ እያደረጋቸው ቤተሰብ እንድትሆኑ የተሻለ ቪዲዮዎች ደግሞ ይዤላችሁ እንድመጣ ደግሞ የደውል ምልክቷን እያበራችሁ ማለት ነው። ይሄ ቪዲዮ ደግሞ ሌሎችንም ሰዎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር ማድረጉ እንዳይረሳ። እንግዲህ ዛሬ እንደነገርኳቸው ነው ማለት ነው። ዲቪ 2027 ተጠናቋል የሚባሉ መረጃዎች እየሰፉ ይገኛሉ ማለት ነው። ነገር ግን እውነቱ ይሄ ነው። ዲቪ 2027 እስካሁኗ ደቂቃ ድረስ አልተለቀቀም። ዲቪ 2027 ተጠናቋል የሚባለው ነገርም አልተጠናቀቀም። ገና ዲቪ እንሞላለን ማለት ነው። ዲቪ ምን እናደርጋለን? እንሞላለን ማለት ነው። ዲቪ 2027 እንግዲህ በጣም ብዙ አዳዲስ ነገሮችን ጨምሮ ከቻሳ ብሏል ማለት ነው። ብዙ አዲስ ነገሮችን ደግሞ እያመጣ ይገኛል። እስከ ዛሬም ደግሞ ዲቪ 2027 የቆየበት ምክንያት አንዱ እሱ ነው ማለት ነው። ምክንያቱ አዳዲስ ነገሮችን እየጨመሩ ይገኛሉ ማለት ነው። እንግዲህ ዲቪ 2027 ማለት ነው የተረጋገጠ ነገር አንድ ነገር አንድ ሁለት ሶስት ነገሮችን አምቷል። ዲቪ 2027 ማለት ነው ዋነኛው ነገር ምንድን ነው? አንድ ዶላሩን አጽድቋል። ዲቪ 2027 አንድ ዶላሩን ምን ብሏል አጽድቋል። ማለት ነው ወደዳችሁም ጠላችሁም፣ ዲቪ 2027 ደግሞ ለመመዝገብ ግዴታ አንድ ዶላሩ ጸድቋል ማለት ነው። ያ ማለት አንድ ዶላር የግድ ያስፈልገናል። ይህ ነገር ጽድቅ ብሎ መጥቷል ማለት ነው። እንግዲህ አዲስ ዲቪ 2027 አዲስ እየለቀቁት ነው ማለት ነው። ስቴት ገቨርመንት አዲስ የለቀቀው ነገር ነው ማለት ነው። እንግዲህ ዲቪ 2027 እንደነገርኳቸው ማለት ነው አንድ ዶላር ይጠይቃል ማለት ነው። ስለዚህ አንድ ዶላሩን ደግሞ በኢፔመንት ነው መክፈል የሚቻለው ማለት ነው። በአገር ውስጥ ክፍያ መክፈል አንችልም። መክፈል የምንችለው በዶላር ነው ማለት ነው። ይህ ነገር አያሳስባችሁም። ዲቪው ከተለቀቀ በኋላ እኛ ራሱ እንሞላላችኋለን፣ እንከፍልላችኋለን። ምንም የሚያሳስብ ነገር የለም ማለት ነው። ሌላው ነገር ደግሞ ምንድን ነው? ዲቪ 2027 ፓስፖርት ጠይቋል። ዲቪ 2027 ፓስፖርት ጠይቋል ማለት ነው። እንግዲህ ፓስፖርት የሌላችሁ ሰዎች ከወዲሁ ፓስፖርት ለማውጣት ሞክሩ፣ ፓስፖርታችሁን አውጡ ማለት ነው። ፓስፖርት ደግሞ ብዙ አዳዲስ ነገሮችንም እሱ ፓስፖርት አምጥቷል ማለት ነው። ፓስፖርት ስለ ፓስፖርት ሌላ ቪዲዮ ቀጣይ ሰራላችኋለሁ። ፓስፖርት በጣም ብዙ ነገሮችን ቀይረዋል። ኤንዌይ ግን አሁን እያወራን ያለነው ስለ ዲቪ 2027 ስለሆነ ዲቪ 2027 ማለት ነው፣ ፓስፖርት ጠይቋል ማለት ነው። ፓስፖርት ግዴታ ያስፈልጋል ዲቪ 2027 ለመሙላት ማለት ነው። ፓስፖርት ግዴታ ያስፈልጋል ማለት ነው። ፓስፖርት ያስፈለገበት ምክንያት ምንድነው? ሰዎች ደግሞ ደግሞ ደግሞ ደግሞ ደግሞ እየተመዘገቡ ይገኛሉ ማለት ነው ዲቪ ላይ ይህን ነገር ለመቀነስና እስካም ሰዎችን ለማጥፋት ተንኮል የሚሰሩ ሰዎችን ለማጥፋት ዲቪ 2027 ፓስፖርት ጠይቋል ማለት ነው። የምታስታውሱ ከሆነ ፓስፖርት ከ7 ከ8 ዓመት በፊት ይመስለኛል ፓስፖርት ጠይቆ ነበር ማለት ነው። ዲቪ 2000 ያን ጊዜ የነበረው ዲቪ እንግዲህ፣ አሁንም ከብዙ ጊዜ በኋላ ማለት ነው ዲቪ 2027 ማለት ነው ፓስፖርት ጠይቋል ማለት ነው። ስለዚህ ፓስፖርታችሁንም እንድታዘጋጁ። ሌላው ነገር ደግሞ ምን ማስተካከል ይመረጣል፣ ዲቪ 2027 ለመሙላት ምን ምንን አዘጋጅተን መጠበቅ አለብን የሚለውን ነገር ልንገራችሁ በዚሁ ለማስተላለፍ ያክል ማለት ነው። ዲቪ 2027 ማለት ነው እንደነገርኳችሁ ትምህርት ደረጃም የግድ ይፈልጋል። ከ12ተኛ ክፍል በላይ መሆን መቻል አለባችሁ እና ተጨማሪ ደግሞ ይህ በሌቭል የተማራችሁ ሰዎች መሆን መቻል አለባችሁ ማለት ነው። ወይ ደግሞ ዲግሪ ከዛ በላይ ዲግሪ ከሆናችሁ ማስተር ምናምን ነገር ካላችሁ ችግር የለውም ማለት ነው። እነዚህ ነገር ካላችሁ ምንም አይነት ችግር የለውም መሙላት ችላላችሁ። ይህ ነገር ማስተካከል አለባችሁ። ያው ፓስፖርት ክፍያ እንዳለው እንደነገርኳችሁ ነው። ክፍያ ስላለው ማለት ነው፣ ክፍያም የሚከፍሉትን ከዚሁ መዘጋጀት አለባችሁ። ሌላው ነገር ደግሞ ምንድን ነው ፓስፖርት ግዴታ ማዘጋጀት አለባቸው ማለት ነው። ፓስፖርት ያልሞላችሁ ሰዎች ፓስፖርታችሁን ከዚሁ ጊዜ ጀምሮ ሞላ ሞላ አድርጉ ማለት ነው እና እንደነገርኳቸው ማለት ነው ዲቪ 2027 ብዙ ነገሮችን ቀያይሮ ነው ማለት ነው እየመጣ ያለው። እንግዲህ ዛሬ እየተወያየንበትና እያወራንበት የሚገኘው ነገር ምንድን ነው? ዲቪ 2027 ምን ምን አዳዲስ ነገሮች ጨምሯል? ዲቪ 2027 ደግሞ ምን ምንን አዘጋጅተን እንጠብቅ? ዲቪ 2027 ደግሞ የምር አብቅቶለታል፣ አልቋል፣ ተመዝገባው አልቋል የሚባለው ነገር እውነት ነው ወይ የሚለውን ነገር እየመለሰን እንገኛለን ማለት ነው። እንግዲህ እንደነገርኳቸው ነው፣ ዲቪ 2027 እስካሁኗ ደቂቃ የቆየበት ዋናው ምክንያት ምንድን ነው? እነሱ ዲቪ 2027 ብዙ አዳዲስ ነገሮችን እየጨመረ እየጨመረ እየመጣ ይገኛል። ማለት ነው እንግዲህ ያው ዲቪ እንደነገርኳችሁ በዘንድሮ ዓመት ነው አንድ ዶላር የጨመረው ማለት ነው። ዲቪ እንደነገርኳችሁ ኳችሁ ከሰባት ከስምንት ዓመት በኋላ ፓስፖርት የጠየቀው አሁን ነው ማለት ነው። የትምህርት ደረጃ ራሱ ከዚህ በፊት በአስረኛ ክፍል መሙላት ይቻል ነበር ዘንድሮ ግን ግዴታ አስራ ሁለተኛ ክፍል ብሎ መጥቷል ማለት ነው። አሁንም እስካሁኗ ደቂቃ ድረስ ዲቪ ተለቆ ሙሉ የሚል ዌብሳይት አልመጣም። እስካሁኗ ደቂቃ ድረስ ማለት ነው። ያ ማለት ምንድን ነው? አዳዲስ ነገሮች አሁንም አዳዲስ ነገሮችን ቢውልድ እያደረጉ ይገኛሉ ማለት ነው። ስለዚህ ሁላችሁም ማለት ነው ከላይ የነገርኳችሁን ነገር ተዘጋጅታችሁ አዘጋጅታችሁ ልጠብቁ ይገባል ማለት ነው። ምን አዘጋጅታችሁ ምን ልትሉ ልጠብቁ ይገባል ማለት ነው? ምክንያቱም ዲቪው ከመጣ በኋላ መሙላት ከተጀመረ በኋላ የሚሰጠው ጊዜ ትንሽ ስለሆነ፣ ፓስፖርታችሁንም ካልደረሰላችሁ በጣም ችግር ስለሚሆን ከአሁኑ እንድታዘጋጁ ነው ማለት ነው ይህንን ቪዲዮ እየሰራሁላችሁ ያለሁት ዶክመንታችሁንም ደግሞ መሰብሰብ መቻል አለባችሁ ማለት ነው። እንግዲህ ዋናውና ሌላኛው ነገር ደግሞ ዲቪ ስንሞላ ማለት ነው በጣም ልንጠነቀቅለት የሚገባው ነገር ምንድን ነው? ፎቶ በጣም ልንጠነቀቅ ይገባል ማለት ነው። ብዙ ሰዎች ፎቶ ላይ ነው የሚወርቁት ብዙ ሰዎች ወደዛ ሄዱ ማለት ነው። ዲቪ ላይ ምክንያቱም አንደኛ የዲቪ ህግና ህጉ ማለት ነው ነጭ ባግራውንድ መሆን መሆን መቻል አለበት። ባክግራውንዳችን ይሄ የምንሰራበት ባክግራውንድ ፎቶ የምንነሳበት ባክግራውንድ ነጭ መሆን አለበት። እሱ ምንም ግዴታ ነው ማለት ነው። እንግዲህ ነጭ ነው ነጭ ላይ የተነሳ ነው ብለን ካሰብን ደግሞ ሴቶች ብዙ ጊዜ ምን ይሸውዳሉ? ቆንጆ ሆኖ ለመታየት ለማማር ውብ ሆኖ ለመታየት ሜካፓቸውን ለልቀው ፏፏ ምናምን ነገር ብለው ነው የሚመጡት ማለት ነው። ዲቪ በነገራችሁ ላይ ምንም አይነት ሜካፕ አይፈልግም። ምንም አይነት ሜካፕ እንደነገርኳቸው አይፈልግም ማለት ነው። እንዲሁ እንዳለን እንዲሁ እንዳለን ነው ማለት ነው የሚፈልገን ማለት ነው። እንግዲህ ምንም አይነት ሜካፕ አይፈልግም። አይን ምናምን መቀባት አይፈልግም። መቦረሻ አይፈልግም። ጸጉር መተኮስ ምናምን ነገር አይፈልግም። እንዳለን መነሳት መቻል አለብን ማለት ነው። እንዳለን አዲስ ነገር ሳንጨምር ማለት ነው። ሌላኛው ነገር ደግሞ ወንዶች ወንዶች ደግሞ ፀጉራችሁ ላይ በጣም ጥንቃቄ ልታደረጉ ይገባል ማለት ነው። በጣም ፀጉራችሁ በጣም እንደዚህ በጣም አጎፍራችሁት ምናምን ፍሪጅ አድርጋችሁት ፎቶ ባትነሱ ይመረጣል። ከተቻለ ኖርማል ሆኖ መነሳት፣ ካልተቻለ ግን ደግሞ ነካ ነካ አድርጎ ልክ በሆነ መንገድ በቃ ኩል በሆነ መንገድ ፎቶ ፀጉራችሁን ተሰርታችሁ ያው ከዛም በኋላ ፎቶ ተነሳችሁ ይህንን ፎቶ መላክ ትችላላችሁ ማለት ነው። ሌላው ደግሞ ሳይዝ ላይ ነው። ሳይዝ በጣም ተጠንቅቃችሁ ሳይዙንም በትክክል ቆርጣችሁ ማለት ነው። ልክ በሆነ ሳይዝ ልታስገቡ ይገባል ማለት ነው። ምክንያቱም ይህን ነገር የምነግራችሁ ለምንድን ነው፣ ብዙ ጊዜ ፎቶ ላይ ነው ሰዎች የሚወርቁት ማለት ነው። እዚህ ላይ እንደማስቀምጥላችሁ እንደዚህ ፎቶ ማለት ነው ተነሳችሁ መላክ አለባችሁ ማለት ነው። እንግዲህ እንደነገርኳችሁ ነው ፎቶ ላይ በጣም ጥንቃቄ ጥንቃቄ ሊደረግ ይገባል ማለት ነው፣ ያው ዲቪው ሲመጣ። ሌላው ነገር ደግሞ ምንድን ነው፣ አንዳንድ ሰዎች ደግሞ በውስጥም እያናገራችሁኝ ትገኛላችሁ ማለት ነው። ከዚህ በፊትም ቪዲዮ ሰርቼላችሁ ነበር። ይሄ ነገር ምንድነው፣ ባልና ሚስቶች አንድ ላይ ቢሞሉ ማለት ባልና ሚስቶች ለየብቻ ወንድየውም በሌላ ሴቷም ደግሞ በሌላ ብሞላ ምን ችግር አለው የሚለው ጥያቄ ጠይቃችኛል ማለት ነው። ይሄ ነገር በነገራችሁ ላይ በጣም አሪፍ ነው። ምንም ጥያቄ የለውም። በጣም አሪፍ ነገር ነው ማለት ነው። ሴቷም የራሷን እድል ትሞክራለች፣ ወንዱም የራሱን እድል ይሞክራል ማለት ነው። ሴቷን ከላይ ትደረግና ከዛ ልጅ ካላቸው ልጃቸውን ያስገቡና እሱን ወንዱን ከስር ታደርጋለች። ወንድየውም ደግሞ ከላይ የሆነና ሴቷን ከስር አድርጎ በደንብ አድርጎ እድላቸውን መሞከር ይችላሉ ማለት ነው። ያንዶ እድላቸውን ማስፈያ መንገድ ነው ማለት ነው። ክብራትና ክብራን ተመልካቾቻችን፣ ዛሬ እያየን ያለ ነው ምንድን ነው? ዲቪ 2027 ምን አዳዲስ ነገሮች ጨመረ? ዲቪ 2027 በውስጥ ተመዝግቦ አልቋል ከአሁን በኋላ የለም የሚባለውን ነገር በዚህ ቪዲዮ እያየን እንገኛለን ማለት ነው። እነዚህ ነገሮች በሙሉ ጥርት አድርገን በደንብ አድርገን አይተናል ማለት ነው። እንግዲህ ያገባችሁ ነገር ካለ ኮሜንት ላይ ጥያቄ ልጠይቁ ትችላላችሁ። ለሁላችሁ መለስላችኋለሁ። እንደነገርኳችሁ ኳችሁ ነው አንድ ዶላር ያስከፍላል ብያችኋለሁ ማለት ነው። እንደነገርኳችሁ የዶላሩ ምናምን ነገር ችግር የለውም። እኛው ዲቪው ከመጣ በኋላ እኛ የምንሞላላችሁ ልጆች ማለት ነው። እኛ ዶላሩን እንከፍልላችኋለን። የዶላሩ አያሳስብም ማለት ነው። ነገር ግን ከላይ ያልኳችሁ ነገሮች በሙሉ ተጨንቃችሁ፣ ተዘጋጅታችሁ ልጠብቁ ልጠብቁ ይገባል ማለት ነው። ዲቪ ሁለት ሺህ ሀያ ሰባት ይለቀቃል። ከሰሞኑ ያት ቀኑን ይናገራሉ ተብሎ ይጠበቃል። ግን በዚህ ቀን ነው የተባለ ነገር የለም። ሌላው ነገር ደግሞ የምትመዘገቡ በራሳቸው የምትመዘገቡ ሰዎች ደግሞ እኔ ወይ ትክክለኛ ዌብሳይቱን ከስል ሊንክ ላይ አስቀምጥላቸኋለው ሲለቀቅ ደግሞ ሊንኩን በትክክል አስቀምጥላቸዋለሁ። ሌላ ሊንክ ላይ እንዳትመዘገቡ፣ ምክንያቱ ካመሮች በጣም በጣም ከሚባለው በላይ እየበዙ ይገኛሉ ማለት ነው። ሙሉ ለሙሉ አካውንታቸውን ሀክ ይደረጋል እና የዲቪ 2027 ማለት ነው ስቴት ገቨርመንት ይህን ነገር አሳውቋል ማለት ነው። በጣም ልትጠነቀቁ ይገባል። ራሳችሁን እንዳትበሉ። ራሳችሁን ነው፣ ራሳችሁን የምታስበሉ ስለዛ። ብዙ ተመሳሳይ ዌብሳይቶች እየተከፈቱ ይገኛሉ፣ በዲቪ አስመስለው ማለት ነው። ሰዎችን በዛ እየተጭበረበሩ ስለሆነ እናንተ ጥንቃቄ እንድታደርጉ በዚሁ መልክቴን አስተላልፋለሁ። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ የሚኮንኝ ያልገባችሁ ነገር ካለ ኮሜንት ላይ ልጠይቁ ትችላላችሁ ማለት ነው። ምን ይሰራላችሁ፣ ምን ላይ ምን እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጥሉ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንድታጠናክሩኝ በአክብሮት ጋብዛቸዋለሁ ማለት ነው። እናንተ ስለማይጎዳ እኔ ደግሞ ስለሚጠቅመኝ ሰብስክራይብ አድርጉ። ሁሌ የምሰራቸው ቪዲዮዎች እንዲደርሳችሁ ደግሞ ኦል የምትለውን ንኩ። ለሌሎች ሰዎች ደግሞ ይጠቅማል ብላችሁ ሰው ካሰባችሁ ደግሞ ሼር እያደረጋችሁ ቤተሰብ እንድትሆኑ በዚሁ መልክቴን አስተላልፋለሁ ማለት ነው። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሁላችሁንም በጣም ነው መወዳችሁ፣ በጣም ነው ማከብራችሁ ማለት ነው። ይመቻችሁ።